ተክለ አብ ተፈራ ይባላል ከአስር ዓመታት በፊት ከጓደኞቹ ጋር በመምከር የከፈተው የእንጨትና ብረታ ብረት ውጤቶች ማምረቻ ድርጅት አሁን ላይ ለበርካቶች የስራ ዕድልን ፈጥሯል ምንም እንኳን ከራስ አልፎ ለሌሎች የመትረፍና ወደ መካከለኛ ደረጃ ኢንተርፕራይዝ የመሻገሩ ጉዞ ፈታኝ ቢሆንም ሙያን ማክበርና ለዓላማ መታመን ለዚህ እንዳበቃቸው ይናገራል። ይህም የስራና ክህሎት ሚኒስቴርን በመሳሰሉት ተቋማት ድጋፍ መጠናከሩን በማውሳት አማራጮችን ማማተር፣ አቅምን ማሟጦ መጠቀም መንገዳችንን አቅንቶልናል ይላል። 12000 ብር ይዘን ግን ብዙ ሐሳብ ነበር። 12000 ብር ከሐሳቡ አንጻር ሲታይ ምንም ነው። ሶ ምንድን ነው ያደረግነው? ምን እድሎች አሉ የተመቻቹ መልካም አጋጣሚዎች ወይም ደግሞ መንግስት እየተከተለ ያለው አቅጣጫ ምንድን ነው? እኛን በምን መንገድ መደገፍ ይችላል ብለን ስናስብ አናውቅም ነበር። የስራና ክህሎት ድጋፍ ምናምን የሚሉትን ነገር ስለፈለግን ግን አንኳኳን ማለት ነው። ስለፈለግን ጠየቅን ማለት ነው። ስንጠይቅ እንደዚህ አለ የሚል መረጃ ሰማን። ያንን መረጃ ተከትለን መሄድ ያለብንን ሂደት ሁሉ ሄድን። ስንጠይቅ ሲከፈት ስንጠይቅ ሲከፈት ያው የመጨረሻ ነገር መትሪያ ቦታ ያገኘል ማለት ነው። በየትኛውም የሙያ መስክ ስራን ማክበር ያስከብራል የሚለው ተክለአብ አቅምን ለይቶ በትጋት ማገልገል መሰረታዊ መሆኑን ይናገራል። የቴክኒክና የፋይናንስ ድጋፎችን በአግባቡ መምራታቸው ውጤታማ እንዳደረጋቸው በመግለጽም ከጊዜ ወደ ጊዜ ምርቶችን በማሳደግ በገበያ ውስጥ ተወዳዳሪ መሆን እንደቻሉ ያነሳል። መመሪያዎቹን እየተከተልን ያሉትን ድጋፎች፣ የቴክኒክ ድጋፎች ነበሩ የፋይናንስ ድጋፎች ነበሩ። በአዲስ ብድርና ቁጠባ ብድር ይሰጥ ነበረ። ብድሮች ወሰድን፣ እነሱን እየሰራን እየከፈልን፣ ሰራተኛ እየጨመርን፣ የስራ ፍላጎታችንንም ከገበያው አንጻር በደንብ እያሳደግን ሄድን። ራሳችን ከመስራትም አሁን ማኔጅ ወደ ማድረግ ውስጥ ገባን ማለት ነው። በአነስተኛ ካፒታል የተጀመረው የእንጨትና ብረታብረት ውጤቶች ማምረቻ ድርጅት በአሁኑ ሰዓት ከ50 በላይ ሰራተኞችን ይዟል። ይህም አቅምና ችሎታቸውን ከማዳበሩ ባሻገር ለነገ መዳረሻቸው ተስፋን የሰነቁበት መሆኑን ነው የስራ እድል ተጠቃሚዎቹ የሚናገሩት። ሁለት ዓመት ከግማሽ ይሆነኛል። ከዚህ ከገባው ያው አንጻራዊ ካለው ሁኔታ ብዙ ነገር አስተምሮናል። ሁሉንም ነገር አስተምሮናል ማለት ይቻላል። ፈርኒቸርም፣ አልሙኒየም፣ ብረት ሁሉንም ነገር አሰልጥኑና አስለምዶናል። በዚህ ጥሩ አጋጣሚና ጥሩ እድለኛ ፈጥሮልናል። ሰርተን እንድንገባም ራሳችንም እንድንለውጥ አድርጎናል። ስገባ እንግዲህ እኔ በሌላ ሙያ ዘርፍ ነበር የገባሁትኝ። በአጋጣሚ ይህንን ሴንሲ ኦፕሬት የሚያደርግ ሰው በአጋጣሚ ስላልነበር እሱን ይዤ ኦፕሬት እያደረግኩኝ ራሴን ቀን በቀን አብዴት እያደረግኩና ብቻ የማደርግ የማልችል እንኳን ቢሆን ከጓደኞቼ ጋር ነገሮችን አመቻችተን ራሳችን እንችለን የሚወጣበት ሲሽን እንፈጥራለን ብለን እናስባለን። በየካ ክፍለ ከተማ በስራ ዕድል ፈጠራ የተሰማሩ ኢንተርፕራይዞች ልዩ ልዩ ድጋፎች እየቀረበ እንደሚገኝ የክፍለ ከተማው ስራና ክህሎት ጽህፈት ቤት ገልጾ በዘንድሮ ዓመትም በርካቶችን ማደራጀት መቻሉን አስታውቋል። በዚህ ስምንት ወር ውስጥ ዘጠኝ መቶ አስር ኢንተርፕራይዞችን አደራጅተናል ማለት ነው። ዘጠኝ መቶ ዘጠና ስምንት ነው እቅድ የያዝነው ዘጠኝ መቶ አስር ለስምንት ወር አሁን ኢንተርፕራይዞችን አደራጅተናል ማለት ነው። ይሄ ስትራቴጂክ ግቡን እንዲመታ ከማድረግ አንጻር ትልቅ ሚና አለው። በማደራጀት እነዚህን አይነት ነው እያደረግን ያለነው። ከዛ ውጪ ግን ነባር ኢንተርፕራይዝ ብለን በስራና ክሎት አሁን እየደገፍናቸው ያለነው 3741 ኢንተርፕራይዞች በድጋፍ ቅድም ባልኩት ሶስቱ ማዕቀፍ እየደገፍን እየሄድን ያለንበት ሁኔታ አለና በዚህ ልክ የኢንተርፕራይዙን ድጋፍ በሌላ መልኩ በሌላኛው መልኩ ደግሞ አዲስ የስራ እድል ፈጠራውን ያስቀጠል ነው ያለንበት ሁኔታ ነው። እንደ የካ ክፍለ ከተማ ያለው ማለት የሀገር ውስጥ ምርታማነትን የሚጨምሩ ብሎም ለበርካቶች የስራ እድልን መፍጠር የሚችሉ መሰል ኢንተርፕራይዞችን ማጠናከር በትኩረት የሚሰራበት መሆኑ የተነሳ ሲሆን ዋናው ነገር ግን ፈተናዎችን ወደ እድል በመቀየር ውጤታማ ለመሆን መስራት ያስፈልጋል ነው የተባለው። 35ቱን ፐርሰንት በማደራጀት ስራ እድል መፍጠር ነው። 65ቱን ደግሞ በቅጥር ለን ጸጋዎቻችንን ለይተን በማኒፋክቸሪንግ፣ በከተማ ግብርና፣ በንግድ፣ በአገልግሎት፣ በኮንስትራክሽን ዘርፍ በአምስቱም እድገት ተኮር ዘርፎች ስልጠና ከሰጠን በኋላ በእነዚህ ስልጠናውን ከወሰዱ በኋላ ስራ አጦችን ከስራ ጋር የማገናኘት ጸጋዎችን የመለየት የግል ተቋማትን የነባር ኢንተርፕራይዞችን ተጠቅመን እነዚህን የስራ አጦቻችን ወደ ስራ የሚገቡበትን ሁኔታ እንፈጥራለን። ትልቁ ነገር ፍላጎት ነው። ፍላጎት ካለ እዛ ጋር መድረስ ይቻላል። ያሉ ኦፖርቹኒቲዎችንም ደግሞ በራሱ ጊዜ ያንኳኳል፣ ይቆፍራል። ኦፍኮርስ ያለ ቻሌንጅ የሚገኝ ነገር ምድር ላይ የለም። ደግሞ እንደ እኛ ሀገር ደግሞ ሲታሰብ በጣም ብዙ ፍላጎት ያላት ሀገር ነች። ብዙ ህዝብ ያለበት እንደመሆኑ መጠን ይሄ ህዝብ ራሱ ሀብት፣ ወደ ሀብትነት መቀየር የሚችለው በዚህ መንገድ ነውና ያለውን ሀብት መጠቀም የሚችለው ነው ያለን ምንድን ነው ከሚል በመነሳት የሌለው ላይ በመስራት ኦን ማድረግ ይችላል ማለት ነው። በኢንዱስትሪው ዘርፍ ውጤታማ ስርዓት ለመስራት የተያዘውን ግብ ለማሳካት ኢንተርፕራይዞች የሚጫወቱት ሚና ከፍተኛ በመሆኑ የስራ ፈጣሪዎችን በማበረታታት የሀገሪቱን ዘርፈ ብዙ ተጠቃሚነት ማሳደግ ይገባል።